በሰለሞኒ ክረምት ለመረታቸሁችና የተከበራችሁ ቤተሰቦች እንዴት ናቸው? ሰላም ናቸው። የነገ ምልላል ጽና አልነበር ስሙ። ይህ ልጅ ማለት ነው ፋኖስ ነው ያለው እንደዛ ነገር። እና ሰኒ ማለት ተቀራርበዋል የሆነ ነገር ይመስላል ማለት ነው። ስኒ በጣም ኮስጣ እና ኮስታራ ልጅ ናት። ግን ከእንትና ጋር ነው ቆንቃ ይገባላት ማለት ነው። ከማንጋ መሳሪያቸው ከክብሮም ጋር ቆንቃ ገብቶላታል ማለት ነው። ለምንድ ነው ስለሱ ማስበው ምናምን ያለ ነገር ነበረ ማለት ነው። እና ግንዴ ይሄ ልጅ ግን በጣም ዘም ያለ እንዳደለ ዘም ያለ ነገሮችን አስተዋይ ልጅ ነው ለሰኔ ይገባታል ብላችሁ ታስባላችሁ ይመስለኛል እኔ እንደዛ ነገር ማለት ነው እና ደግሞ የሆነ የተጎዳ ነገር ይመስላል የተጎዳበት ነገር ያለን ይመስላል እና ሰኒም ተመችቷታል ተመችቷታል በጣም ማለት ነው በጣም የተመቻት ሰኔ ማለት ነው እና እንግዲህ ተጣበሱ እንላቸዋል ባለሱ እና ጣብሳቸው ተጣረሱ እንደ ኪራና እንደ ጽማ እዚህ ጋ የነሆን ይፈቅረኛ አምሩ ማለት ነው። በጣም ያማት ነበረ፣ እንደምናውቀው ያማታል። ምን ሆኖ እንደሚያማት አይዶ ነው፣ በሽታው አይታወቅም። ግን በጣም በአሰቃቂ ሁኔታ ሰው የሌለበት ውስጥ ራሰው ስታ መውደቋን እናያለን ማለት ነው። ሙታ ይሁን ራሷን ስታ ይሁን እንደዚህ እየተጨናነቀች ነበረ። በምትጨናነቅበት ሰዓት ማንም የለም ማለት ነው። ቅዱሴ ቅዱስ ነው ያለው። ቅዱሴ ደግሞ ቡና የጠጣ ነበረ። እሷ እንደዛ ስትሆን አላያትም። እሱም ቡናውን ጠጣ ተጣርጎ ቶሎ ብሎ ነው የወጣው ማለት ነው። ስራ ልገዛቸው ብሎና ማለት ነው። እና ምኑና እንደሆነ ያው በሽታዋ ተነስቶባት ነው። ግን በጣም ከባድ ነው ላ ለዲራማ ተብሎ በሽተኛ ያልሆነትን በሽተኛ ማስመሰል እንዴ! ፈጣሪ እኮ ያንን አይቶ በሽታ ሊሰጠን ይችላል። ስለዚህ በሽተኛ ምናምን ዲራማ ላይ ባትሰሩ ጥሩ ነው ይመስለኛል፣ እንደኔ ማለት ነው። ፈጣሪ የልባችንን ነው የሚያየው፣ ስናስመስል ያንን የምናስመስለውን ነገር ሊሰጠን ይችላል። እና ዲራማ ላይ በሞት በበሽታ ምናምን ባንንትን ባን ጥሩ ነው ማለት ነው ያው ትላልቆችም ሰዎች ኪራና ቅዱሴ በውዱ ባለቤቷ ደግሞ እዚ ናቸው ማለት ነው። እሷ እዛ ወርቃለች ማለት ነው። በጣም ከባድ ነው። ጺና ሰኔ ደግሞ ሽንኩርት ሊገዙ ሂደዋል። አላዩትም ማለት ነው። እና እሷ ወርቃለች ከዛ ክብሮ ናሆሜ ስማችሁ እየተምታታብኝ፣ ናሆሜ ሲመጣ ምሩ ወርቃለች ማለት ነው ከዛ ምሩዬ ምሩዬ የኔ ቆንጆ ምናምን ቢላት ቢላት ቢላት አሰማም ማለት ነው። ከዛ እሱ ጩኸቱን ቀጠለ ማለት ነው። ኪራ ቅዱሴ እያለ መጣራት ጀመረ። እሷም እየተጣራ ነበረ፣ ሊሰማው አልቻለችም። በጣም አሟት ይሆን ሙታ ይሆን አናውቅም ማለት ነው። እና ውድ ቤተሰቦቼ በጣም ከባድ ነው። ሲያመን ወደ ሐኪም ቤት መሄድ አለብን እንጂ ቤት ቁጭ ብለን ደህና ነኝ ምናምን እያል በሽታችንን መደበቅ የለብንም። የሚያመለክተው ማለት ነው። እና ይህን ቪዲዮ ከወደዳችሁ አጠር አርጌ ነው እያመጣውላችሁ፣ ሰብሰብ አርጌ ማለት ነው። ይህች ነገር ለመናገር ከወደዳችሁ ሸርናላይ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ